ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለውላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። የምወዳችሁ የማከብላችሁ ኢትዮጵያና ኤርትራ ባላችሁበት ሰላማችሁ ለዝት ይበልልኝ ማለት ነው። እነዚህ ቆንጆዎች ማለት ነው። እነዚህ ጨረቆች ማለት ነው። ዛሬ እንዴት አባታችሁን ያማረባቸው ማለት ነው። እንደዚህ ምር ምር ምር ያደረገባቸው ምክንያት ምንድን ነው? የእውነት የዛሬው ይለያል ማለት ነው። ዋው ነው የሚያስምለው ጀግና ከውታ ጅራ ጀምረው በኋላ ጀምሮ ቀድሞ ዱባይ የመጡ ጥንዶች የሆነት የምነግራቸው ማለት ነው። ትለይ ያላችሁ እኮ እናንተ ማለት ነው። የተግባር ሰው ባይዘዊ ማለት ነው። እንዳጋጣሚ ዞር ዞር ዞር እንደ ብሩክና ሀይሜ ናቸው እንዲ እንደዚያ ባ ያማረባቸው ምናምን ብዬ በቃ ፏ ብልጭ ብዬ ማለት ሳያቸው የነበረው ማለት ነው። እና ባይዘዊ በጣም በጣም ያማረባቸው ማለት ነው እንደሚመስለኝ ከሆነ አድናቂያቸው የሀበሻ ልብስ ሰጥታችሁ ይመስለኛል ማለት ነው። ያን ነው ያሰብኩት። እንዴት እንደሆነ ታውቃላችሁ፣ ግን አለባበሳቸው ምናምን የሆነ ሰርፕራይዝ ያለ ነገር ይመስለኛል ማለት ነው። ሁለት ነገር እንገምት። ሁለት ደግሞ ሀይሚ ጠብቅ፣ አንተ እዚህ እንዳመጣኸኝ እኔም ሰርፕራይዝ አለኝ ምናምን ብለው አይደለም እሱን ደግሞ ብታደርግ ወይ ብሩክ ምናምን አይኑ መጨፈር ምናምን ነበረበት፣ ቤተሰብ አይኑ መጨፈር ምናምን ነበረበት። ግን ይሄ አብሮን የተነሱት ምናምን በጣም ደስ ይላል እና በቃ እኔ እንጃ በጣም በጣም ነበር የሚያምሩ በጣም ነው የሚያምሩት ማለት ነው እና ቪዲዮን ለማየት እንዴት እንደጓጓው ከሚለቅ ድረስ ማለት ነው እና በጣም በጣም አሪፍ ቪዲዮ እንደምሰሩ ተስፋ አደርጋለሁ። በጣም ደስ የሚል በቃ እንጃ ከአድናቂያቸው የተሰራ ወይም የማስታወቂያ ፕሮሞት እየሰሩ ይሁን ከሁለት አንዱን እንገምተው ማለት ነው። ለምን የሰርፕራይዝ ምናምን ቢሆን ሀይሚ ወይ ብሩኬ አይኑን ይጫፍን ነበረ ወይ ብሩ አይኖርም ነበረ። እንደዛ ብያ አስባሉ። ሀይሚ ያው ሰርፕራይዝ አደርጓሉ ምናምን ብላለች እና ቃልም ገብታለች። ቪዲዮ አለ ያ ይሆን ነበረ። ግን ይሄ ደግሞ አንድ ላይ የተነሱትና ሆኖን ቀረን። በጣም በጣም በጣም በጣም በጣም በጣም የኔ ጨረቆች ማለት ነው። እናንተ ስትመጡ እኮ ደስ የሚለኝ ነገር ሱስ እኮ ነው የምትሆኑት። ማለት የሱስ ታውቃላችሁ የሆነ ቡና ወይ ምናምን ሳጠጡ ላችሁ እንዴት ነው ድብር የሚላችሁ ማለት ነው። እኔ ብቻ ነኝ ወይ ሌላ ሰውም ነው እንደዚህ የሚያደርገው ማለት ነውና በቃ ፍክት የምታደርጉልኝ ማለት ነውና፣ ባይዘዊ የትናንቱን ቪዲዮን አላየሁትም ማለት ነው። ለምን አልተመቸኝም ነበረን እንቅልፍ ይዞኝ ግን ብዙ ጊዜ ኮሜንት የምታነብ ከሆነ ብሩክና ሂሚ በጣም ሰዓት እያሳለፋችሁ ነው። እንደ ድሮ አይደለም። ቢያዝ በፊት የምንለቁት መሸት ላይ ነው፣ ሰባሳ ላይ ምናምን በዚህ በዱባይ ማለት ነው። እና አሁን ላይ ረመዳን ነው ምናምን ስለሆነ ይሆን አላቅም፣ ሰዓት አሻሽለዋል ማለት ነው። ግን ሰዓትን ብታሻሽሉ በጣም እየቆያችሁ ነው በጣም አሳልፋችሁት ነው። ከስምንት ሰዓት በኋላ ምናምን ነው ግን ኒዊ ሰው ስራውን በጨረሳ ሰዓት ላይ ምናምን የሚለቁት ቪዲዮ ነው። ግን እኔ የዛሬ የውበታቸው ሚስጥር ምንድን ነው? በቃ ሃይሚ እዚህ ኑሪ፣ በቃ ዱባይ እንደዚህ ተስማምቶሻል። ብሩኬ ደግሞ ቲኒ ፂሙ ምናምን አደገ እንጂ ዋው፣ ሃይሚ ሃይሚ ተመችቷ፣ በልጠዋል። ሃይሚ ዱባይ አንደኛ፣ በቅንትል። ይሄ ጀልባ ላይ ምናምን ሄደው ነው ይሄ እዛ ቦታ ሄደው የተነሱት እና እኔ እዚህ ዱባይ አራት አመት ስኖር እኔ ያልኩበት ቦታ ይሄዳሉ። አይ አይ መታደል እኮ መታደል። የተግባር ሰው ብሩኬ እኔ ምን ለአንተ ምን መቶ ሰጠው ሌላ ምን ልጨምር እስቲ ንገረኝ። የሚጨመር ነገር ቢኖር ጨምር ነበረ፣ ግን አነሰኝ። አንተ የወለደች እናት ትለምልም በቃ። እናትክን አኮራክ፣ እናትክን አስከበርክ። ሀይሚን ቤተሰቦችሽን አስኮራሽ የጨዋ ልጅ መሆንሽን አስመሰክርሽ። ታዲያ ለእናንተ ከመውደድ ውጭ ሌላ ምን ይሰጣል? የእውነት ትለያላችሁ። በቃ የተግባር ሰው ወሬ የሌለባችሁ ሀሜት ያሌለባችሁ፣ ሙዘምዘም ጫጫት ያሌለባችሁ ሰዎች እራሳችሁንና እራሳችሁን ሆናችሁ የምትሰሩ በቃ የተግባር ሰው ከሰው ኋላ ጀምራችሁ ጥንዶች፣ ዩቲዩበሮች፣ የቡታ ጅራ ልጆች ሀይሚና ብሩክ ነው። ሌላ ማንም አልመጣም። የእውነት ጀግና ነህ ብሩክ፣ ከብሶ ጀግና የሃይሚ ጀግና ነህ ያንበሳ። ብሩክም ሃይሚም፣ የብሩክ ጀግናነሽ ማለት ነው። እና ኢኒቤስ ዛሬ እንዴት አባታችሁ እንዳማረባችሁ ማለት ነው። እና ያው እዛኛው መንደር እየተንጫጭኑ እናንተን እያዩ ይቃጠሉ ማለት ነው። ጠላት ድብ ይበል፣ በቃ ሁሌም ፍኮ እንዳበባ ጠላታችሁ ጠላታችሁ ድብ ይበል። የእውነት በቃ የሚያምር የማታ እንጀራ ይስጣችሁ። ከዚህ በላይ ምርቃት የለም። ሃይሜ ትምህርትሽን ጨርሽን ምለው ማለት ነው። እና የእውነት በጣም ደስ ብሎኛል በቃ ስላየዋቸው፣ በቃ አክተር ነው የሚመስሉት እኮ በቃ የህንድ አክተር ማለት ነው። እና እዛ መርከብ ላይ አስባችሁታል። ሃይሜ ስቀብጥ በቃ ታየኝ፣ በቃ እየሳልኩት ነው ራሱ በቃ ምን አይነት ቪዲዮ እንደምሰራ በቃ እዛ መርከብ ላይ ታየኝ፣ በዚህ ቀሚስ ጎርደድ ጎርደድ ጎርደድ ጎርደድ። ኤኒዌይስ ወይ አበሻ ቀሚስ እንኳን ከዱባይ አይገዙም ማለት ግን እርግጠኛ ኔ አድናቂያቸው እንትን ብለዋል። እሷ ናት የሰጠቻቸው ሶሻል ሚዲያ ስትመጡ ባይዘ ብዙ አድናቆቶች አላቸውና የኒ ሚ ደግሞ አድናቂዎች ብዙ ያሉ ዱባይ ናቸው እና እነሱ ናቸው የሰጧቸው ብዬ አስባለሁ። እና ባይዘዊ እኔ እስከ እሑድ ከቆዩ ወደ ደስ ስለምወጣ የት አካባቢ እንዳላቸው ብትጠቁሙኝ እንነሳ ነበረ ፎቶ ግን እናንተ አቆዩ መሰለኝ እስከ ሰርስ ትሄዳላችሁ። ግን በቃ እናንተ ብቻ ተደሰቱ፣ ሌላው ትርፍ ነው እና በጣም በጣም በጣም በጣም ኮርቻለሁ። በቃ ደስታ ነው ደስታ ነው እና ቤተሰብ ደግሞ ማለት ነው ሀሚን ዳይ ወደ ሁለት መቶ ሺህ እናስገባት እንጂ ከዱባይ ሳትወጣ ሁለት መቶ ሺህ እናስገባት። በቃ የምትወዳ ከሆነ ሁለት መቶ ሺህ አስገባት። ቡርጌ ደግሞ ሁለት መቶ ምናምን ነው ሁለት መቶ ሀምሳ ሺህ እናስገባው። በቃ የበለጠ ደስ ይበላቸው ለእነዚህ ጥንዶች ቢቻል ቢቻልን አሰር አስር ሰርክ ብሎ ወይም ሰብ ሰብስክራይብ ባደረጋቸው ደስ ባለ በቃ ይለያሉ፣ የእውነት ይለያሉ። በ በራሳቸው ሙድ ሰው የማይነኩ ስርዓታቸው በቃ የሆነ ሲሰሩ እንኳን ነገ ትውልድን የሚያይ ነገር በቃ ገባችሁ አይደል? ትውልድን የሚያይ ነገር ነው የሚያስተላልፉት። ይሄ ቪዲዮ ለነገ ልጅ ስንወልድ ቤተሰብ ስናፈራ የሚታይ ነገር ብሎ ነው የሚሰሩት ማለት ነው። እንደ ሌላው ጸጥ ብሎ ወይ የሚያፍሩበት ቪዲዮ አይደለም የሚሰሩት ማለት ነው። እና ባይዘዌ በጣም ኮርቻለሁ፣ በጣም ደስ ብሎኛል በሁሉ ነገር ማለት ነው። በቃ ሃይሜም ስርዓትነቷን አረጋግጠናል፣ ብሩኬም ደግሞ የተግባር ሰው ታምነክ። ራሱች ልጅ ከዱባይ ከአዲስ አበባ ዱባይ ድረስ ራሱ ቤተሰቦቹ አምኖ ለአንተ መስጠት ራሱን ትልቅ ነገር ነው። እና የዛሬው ያበደ ነው ላችኋለሁ ማለት ነው እና ቪዲዮ እስከሚለቅ በጣም በጣም በጣም ቾክ ያለው ብቻ እግዚአብሔር ብያላችሁ። በሰላማችሁ ጥብቅ ያድርግልኝ፣ ያሰባችሁ ተሳክቶላችሁ፣ በሰላም ለቤተሰብ ለሀገራችሁ ያብቃችሁን፣ ክፋችሁን አንስማ።